ታሽ አፍራ ሰላም ሰላም። ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ እምር እንዳለብኝ ነኝ። ያው እንግዲህ ባለፈው በተሰራው ውጤት ድል መተናል፣ ተሳክቶልናል ማለት ይቻላል። ኦሬዲ እንደምታዩት ብዙ ነገሮች ተቀይረዋል። አንዳንድ ጥቃቅንና አነስተኛ የሆኑ ሰዎች አስቸግረውን ነበር ደምስሰናቸዋል ያው የደመሰስንበትን ምክንያት መቼም አሳይቻቸዋለሁ ለፋሚሊዎቼ አሸባሪ በሏት በቃ አሸባሪን ደግሞ የምሱን መስጠት ግድ ነው እና ተደምስሳለች ወደ መሬት ወደ ሰባተኛ ነው የላኳት እኔ ያው ፋሚሊ ዛሬ ማለት ነው ተሳክቶልኝ ኤልዳናን አሳምኛት በቃ ያው እንደነገርኳችሁ ነው ኤልዳና ብዙ አታስቸግረኝም የኔ ወገን ስለሆነች ብዙ ጊዜ እህቷ ግን ምን አይነት ባልጌ ሴት ናት? ምን አይነት ረበጌታ እንደዚህ አይነት እህት አለ እንዴ የእህቷን ተመኝታ በቃ ማገጣች እኮ ማጋጣ እንዴት ታያችሁ አትጂና አበባ ለማን ነው እያላችሁ እያሰባችሁ ነው መቼም ለማን ሊሆን ይችላል ታውቁት አላችሁ ገምቱ በቃ ዛሬ አሳምኛት ኤልዳናን ቆንጆ ጊዜ አሳልፈን እንግዲህ ዛሬ ካልተወሰደ መቼም አይሄድም። ዛሬ ተሳክቶልኛል፣ አሳምኛታለሁ። ስለዚህ ዛሬ ይሄዳል ብዬ ተስፋ አረጋለሁ። ፋሚሊ ዶ አርጉልኝ፣ አደራችሁን። ይሳካለት ብላችሁ፣ ይሳካለት ብላችሁ ዶ አርጉልኝ። ዛሬ ካልተሳካልኝ የምር በቃ እኔ የማረገውን አላውቅም። ብቻ መጥፎ ነገር ነው የማረገው። ግን የምር ፋሚሊዎች፣ ገና ስትጀምሩት ይህን ቪዲዮ ላይክ ላይክ ላይክ ላይክ ላይክ ሼር ሼር ሼር ሼር አርጉት። ምንድን ነው የምትሰስቱት? አሰስቱ ደግሞ ስድብ አይጣበቅም። አትሳደቡ ዝም ብላችሁ። ስድብ ቢጣበቅ ኖሮ እኔ ጋር በቃ ተጣብቆብኝ ኩፍኝ ሆኖብኝ ነበረ። ግን ስለምትወዱኝ ነው አውቃለሁ። እኔ የምር የምትወዱኝ በስድብ ነው የምገልጹልኛ። ኧረ ተው ግን፣ ተው ተው፣ አንዳንዴ ይሳካለት በሉ። ተው ግድላችሁ ብቻ ይሆናላችሁ ፋሚሊ እንደዚህ አርግ፣ ያ ቆንጆ ያደረግኩት፣ አዲስ ቫይብ ልፍጠር ብዬ ነው። ግሪን ኤሪያ ነው ቦታው ምናምን፣ በጣም ይመቻል። ኤልዳናን እስቲ ዛሬ ካምፋየር ነው የምናረገው ብዬ ሰርፕራይዝ ላርጋትና አቀባበል ላርግላት። እየመጣው ነው ብለኛለች። ራሴ ነኝ ይዣት የምመጣው። እስከዛው ድረስ አካባቢውን አብረን እንቃኛለን። አያ ጋይስ የትም እንዳትሄዱ። እንዴት ነኝ ግን

አቡ እንዴት እንደምታመር ሄሎ፣ ቆይ፣ ምንድን ነው ቦታው? ሰላም በይ መጀመሪያ። ቆይ፣ ሰላም እኮ አልኩ እኮ። ሰላም በኛ አይደለም። ለምንድን ነው ጫካው? አሁን አውርተናል። በቃ አሁን ክርክር አያስፈልግም። አበባዋን ተመልከች። ተቀበኛ

ነይ ቆይ ተረጋጊ፣ አልጥልሽም እንጂ ለምን ጥልሻለሁ? ተረጋጊ ተረጋጊ። ስሜቴ እንዳትሆኝ ይህን ነው የመሰለ ቪው አይተሽ አታቂም እ ቁጭ በይ። እንዲ አይዞሽ፣ ቁጭ ተመልከቺ። እንግዲህ በፈጣሪ ስም እንደዚህ ነው፣ አበባ እኔ አንቺን እምወድሽ አበባዬ የኔ አበባ እንዴት ቤት ሳትንሳ ዘጋጀ። አይ ተመልከች፣ አያምርም? በጣም ነው የሚያምሩ። ይኸው እኔ አንቺን ለማስደሰት የማላደርገው ነገር የለም። አይሻ አውቃለሁ፣ አይሻ ምን ያክል እንደምወድሽ። ቁጭ በይ ቁጭ እላለሁ። መጀመሪያ ግን የምልሽን ከሰማሽ እሺ። ይኸውልሽ፣ ይኸውልሽ ዛሬ ማለት ነው ምን አስቤያለሁ መሰልሽ? እሺ፣ ዛሬ በቃ ምን ያክል እንደምወድሽ ለአንቺ ምንም ነገር መሆን ምንም እስከ መጨረሻው ጠግ ድረስ እንደምሄድ፣ እስከ መጨረሻው ድረስ አብረን እንደምንሆን ቃል እገባልሻለሁ። ግን እንደዚህ ጠይቆኝ ነው እንደዚህ ነው ምናምን እያልሽ በሰዎች አትታለል። ገባሻ? ስለምወድሽ አዳምጪኛ። እህትሽም ጋር ምንም የተፈጠረ ነገር የለም። በቃ እንድታቂያት እሷ እኔን እንደምትፈልገኝ እንድታቂያት ያደረግኩት ነገር ነው እንጂ ምንም የተለየ ነገር አልተፈጠረ። ምንም አልተፈጠረም። በቃ ቁመት ተለካካን እንጂ ሌላ ነገር ምንም የለም። ሽቁመትመልሽ ምንም ሳንነካከ ዝም ብለን ቁጭ ያለ አብረን ዝም ብለን አንቺ ያንን እንድታይ አስመሳይነቷን እንድታቂ ብዬ ነው እንጂ ምንም አላለም። ምንም እሷ እንድናደርግ ፈልጋ ነበር፣ እኔ ግን አይሆንም፣ በፍጹም አልኳት። አየሻ ምን ያክል እንደምወድሽ አንቺን እሱንም አውቃለሁ። እሷን ሳይሆን እኔን ነው መስማት ያለብሽ። እኔ ይህንን የምነግርሽ ስለምወድሽ ነው። እንደዚህ አዘጋጅቼ ቆንጆ ቦታ ዛሬ እራት ልጋብዝሽ የጠራሁሽ ለዚህ። በቃ አመንሽኝ። እኔ እንደውም የራት ልብስ ለብስሽ ትመጫለሽ ብዬ ነበር። ግን አየሽ፣ ቂም ስለያሽ ዝም ብለሽ ነበርሽ። ቂም ስለያዝኩኝ አይደለም። አንደኛ እንደዚህ አይነት ነገር አልጠበቅኩኝ ኤልዳና። ምንጊዜም ግን አንተ ያዚህ ደግግን ፈልጋለህ። ምንጊዜም የፈለገ ነገር ቢፈጠር እኔ የምልሽን ብቻ ነው ማድረግ ያለብሽ፣ ሰዎች የሚሉሽን አይደለም። በቃ እኔ ጋር እስካለሽ ድረስ እኔ የምልሽን ብቻ እሺ። ይላል። እሺ ተስማምተናል? ተስማምተናል። አሁን ተታርቀናል? አዎ። በመሀላችን ማንም ጣልቃ ይገባም፣ ማንንም። እህትሽን ብትሆን እህትም፣ ከዚህ በኋላ እህት የምትባል ማመን የለብሽ። እኔ አሁን የእሷን ጉድ ላሳይሽ፣ የእሷን ጉድ ላሳይሽ፣ የምር ይሄ ያደረገችውን ላሳይሽ። ይሄ ተመልከች። አይሻ አይሻ አይሻ አይሻ እንዴት ሰው እንድታረጋለሽ? አይደለም አይሰማም። ስሚ አይደል አይ አይሻ እ አቡሽ አይሻ፣ አይ አሁን አቡሽ ብላ እኮ ነው የምታደርገው። አይሻ እቅፍ ስታደርገኝ ፈልግ አይደል ያደርገችው። እኔ ግን ምን አረኩ? እኔ ምን ምን አረኩ? እሺ ብዬሽ አስገብቼ ምን አላረኳትም። አይሻ አቡሽ ፈልጋ ነው፣ አስገድጃት ነው? ግን ላንቺ ምን አለች? አስገድዶኝ ምን ብሎኝ አይደል? ስንት ነገር አለች ሰው ማመን የለብሽም። በቃ እምልሽ ለዚህ እህትሽ ስለሆነች አይደለም እኔ እዚህ በካሜራ ፊት ነው የምነግርሽ። በቃ ትክክለኛ ነገር ነው የማደርገው፣ ስለምወድሽ ነው። እንደምትወደኝ ቆቃለው። ከወደድሽ ሌላ ምንም አልፈልግም። አየሽ፣ ሰዎች ሊያጣሉን ሞከሩ። በቃ እኔና አንቺን ለማጣላት፣ እኔና አንቺን ለማጣላት ብዙ ነገር ለማድረግ ሞከሩ። ገባሽ ብሽ ኤልዳናሽ፣ ማንንም በቃ ከእኔ ውጭ ማንንም መስማት የለብሽም። እሺ፣ አሁን ይኸውልሽ ዛሬ ቆንጆ ራት እንበላለን። ዛሬ አንለያየም፣ አብረን ነው የምናድረው፣ አብረን ነው የምናድረው። በቃ ከዚህ በኋላ ምን ትፈልጊያለሽ? ማንን ትፈሪያለሽ? ከዚህ በኋላ አሳየሁሽ አይደል? በቃ እሺ በይ፣ ዝም ብለሽ አብረን ነው የምናድረው። ማንንም አያስፈልግም፣ ብቻችንን ቆንጆ ጊዜ እናሳልፋለን። እሺ እኔ ምን ፈልጉ እሺ፣ እንዳንቺ ቆንጆ ነው። እኔ እውልሽ ልንገርሽ፣ ናንቺ ማታ አደሽብኝ እኮ ስልክ ስታወሪኝም እኮ ገልምጠሽኛል፣ ግን አስረድቼሽ በኋላ ላይ ምናምን የተረጋጋሽው እንጂ ግን አዲሽ ነበር እኮ ግን፣ ይለፍ ችግር የለውም። በመሃላችን ሰይጣን ነው የገባው። አሳልፈነዋል፣ ድል መተነዋል። ችግር የለው። አሁን እኔ ችግር የለው። እኔ እረዳሻለሁ። ምንም ነገር አያሳስብሽም። ቆንጆ ራት እንበላለን፣ አብረን እናድራለን። በቂ እሺ፣ እሺ በይ። አናፈኩሽም? እንዴት ነው የማትናፍቀኝ እኮ እኔ እናንቺን። እኮ ሰዎች ባያጣሉን እኮ እስካሁን ብዙ ነገር ተፈጥሮ ነበር ሁለት ልጆች ወልደን ነበር። ዝም ብለሽ በመሀል ሰው ያስገባሽ ልጅ። እኔ ያው እኔ ደስ ስለ አየሩ ግን ዲት፣ አየሽ? ቦታው ምና እዚህ ቦታ ማን ይዞሽ መጥቶ ያውቃል? እስቲ እንዳናገሪ፣ እውነት ማንም አይደል እንዴ? ሙሉ ደሴ ከተማን እኮ ነው የምታየው። እስቲ ተመልከች፣ ሙሉ ደሴ ከተማ። እዚህ ቦታ ላይ የሚመጡት ታዋቂ ሰዎች ብቻ ናቸው። እኔ ደግሞ አርቲስት ስለሆንኩ ይዤሽ ነው አየሻ? አንቺ ግን ስጦታ የምትመልሺውን ነገር ታቆሚያለሽ። ስጦታ አይመለስም። እሺ እሺ፣ በይ እሺ በይ በቃ እሺ ነው መልሱ። እሺ ነው። እኔ ያው ፋሚሊዎቻችንን እንደተታረቅን ግን ናፍቀውኛል። አይደለም እንደተታረቅን ማሳወቅ አለብን ጠላት ሳይመጣ ማሳወቅ አለብን ጠላት ከመጣ ችግር ነው። ገባሽ? መምጣት የለበትም ጠላት። በመሃላችን ንፋስ ማስገባት የለብንም ከዚህ በኋላ ማንንም አናስገባም። አይ እኔ ለነገራቸው፣ ምክንያቱም አካውንት እኮ አንቺ ጋር ነው ያሉ አይደል? እንዴ ቀምተሽኛል። ጆኖሳይድ ነው የፈጠርሽብኝ። እኔ አሁን ወሽመጤን ቁርጥ ነው ያረሽሁን፣ ግን ችግር የለውም ብዬ አንቺ ማለት የኔ ማለት ነው፣ ምክንያቱም በዛኛው ስልክ ስላለ አካውንቱ ብዙም አልተጫንኩሽ። ገና ስትጀምሩ ያቸው ሰዎችን ገና ስትጀምሩ ገና ስትጀምሩ፣ ላይክ ላይክ ሼር ሰብስክራይብ አድርጉ። ፋሚሊዎች ትእዛዝ ነው ባያቸው ትእዛዝ ነው ፋሚሊ። እምትወዱ ከሆነ ገና ስትጀምሩት ገና ስትጀምሩት፣ ላይክ አድርጉ ላይክ አድርጉ ሼር አድርጉ። ትመረቃላችሁ እኔም

ለምን እሷ ልታታልላት ነው? አብረን እንሄዳለን። ተረጋጊ አንቺ

አንቺ ምንድን ነው የማታለልሽ? ራስሽ ነሽ ፈልገሽ ነው። በቃ ምን ምን? እሺ ቆይ ዝም በይ። ነው አንድ ጊዜ ብቻ ተረዱኝ። ምን አሁን ዝም ብዬ አንድ መጥሪያ ወይ ደሞ ምንነታችሁን እነታችሁን አላውቅም። ዝም ብዬሽ ተነስቼ እሄዳለች። እቺ ወረበላ ናት፣ እኔ ታውቃታለሁ ዳዊት። ስለዚህ በምን ግን እሷ አታላይ ናት። አንቺ ቆንጅዬ ስለሆንሽ ልትጠቀምብሽ ነው። በቃ ከዚህ በኋላ የምልሽን አድርጊ በቃ ይሄን ከዚህ በኋላ ምንም ነገር እንዳትሰሚያት። በቃ ጆሮሽን ድፍን አርጊ። አዳምጪኝ፣ እኔን አዳምጪኝ። ምንም ነገር እንዳትሰሚ እሺ። ልሄድ ነው። ልንገራት ብዬ ነው ይቻች በርባሪ ስለሆነች። እሺ እንዳና እንዳና፣ ለፓንዳ ለፓንዳ ንገሪልኝ። አሁን ይምጣሽ